ነው የተፈጠረውን ነገር አውቃለሁ ብዬ የምነግር አዎ፣ መናገራችን ምክንያቱም አንቺ ራስ ወዳድ ነሽ፣ የማንም ሕይወት ግድ የማይሰጥሽ ራስ ወዳድ ነሽ። ዶክተሮቹ ምን አሉ? የባንቴሮ ወደ ቤት ተመለሰች። ባንቴሮ ወደ ቤት ይዟት ተመለሰ። ነገር ግን እሱም ከመጣት በኋላ ባንቴሮን በጣም ከባድ አደጋ ይደርስበታል። ሮዛም አቅዳበት ወደ ቤት ሲመለስ ችግር ውስጥ ታስገባዋለች። ባንቴሮ ሉሊትን ይዟት በመጣ ጊዜ ዴቭም እሱን ሲያየው በጣም ተበሳጭቶና በውስጡ ንዴት ይዞት ነበረ። ነገር ግን ፊትለፊቱም ያያትንም በጣም የሚፈልጋትንና በጣም የሚጨነቅለትንም ሉሊት ሲያይ ራሱን ለማረጋጋት ይሞክራል። ይህንን በሚያደርግ ሰዓት ሮዛም ከኋላ ነበረችና ሁላቸውም ስትከታተላቸው ስለነበር ዴቭም አሁን እኔ ምንም ልታደርገኝ ትችላለህ፣ ከፈለግ ፖሊስም አምጥተህ አስይዘኝ ብሎ ባንቴሮም ለዴቪ ይለዋል። ግን ደግሞ መጀመሪያ ደስታህን አጣጥም ይልና ዴቭና ሉሊትንም ይተቃቀፋሉ። ነገር ግን ከኋላ መጥታ ባንቴሮንም በጀርባውን ማጅራት ትለዋለች ሮዛ። ቫንቴሮም እራሱን ስቶ መሬት ላይ ይዘረራል። ድንጋዩም ያገኘውና ከባድ አደጋ ይደርስበታል። ሉሊት ከምንም በላይ ተበሳጭታም እንኳን ምንም እንኳን እንዳትላት ግን ደግሞ ባንቴሮን ማትረፍ ነበረባቸው። ሐኪም ቤት ወስደው ከሐኪም ቤት ይመልሱታል። አሁን ላይ በአንቴሮ ከባድ አደጋ ደርሶበት እና ከምንም በላይ ሕመሙን መቋቋም የማይችልበት ሁኔታ ላይ ሆኖ ይገኛል። ሮዛ ያደረገችውም ነገር አውቃና አሁን ላይ ምንም እንኳን መናገር እንዳይችልና እሱንም መንቀሳቀስ እንዳይችል ፈልጋ ስለነበር ነው። ሮዛም ሎሊትንም እንዲያስወግዳት እንጂ ያዘዘችው እሷን እዚህ ቤት ይዘህልኝና ብላ አልነበረም። ሮዛ ግን እቅዷም ሉሊትን እንዲያስወግዳትና ከዛ በኋላም እሱን ብር እንደምትከፍለው ነበረ። ብሩም ከተቀበለ በኋላ እሰራልሻለሁ ብሎ ሉሊትንም ከቤት ካመጣ በኋላ ሀሳቧም ከምንም በላይ ብሶባትና ሮዛም ይሄ ሁሉ አደጋ ታደርስበታለች። ሉሊት ከመጣች በኋላም እናቷም እናቷ ጋር ደውላ እናቷንም ታዋራታለች። እናቷም እያዋራች በጣም ደስ ብሏትና እናቴ ተመልሻለሁ በሰላም ትላለች። እናቷም ይሄ በሰማች ጊዜ እሰይ እሰይ እልል እያለች ትቀውጠዋለች። ሉሊትም ደስ ብሏት ከነገረቻት በኋላ ስልኩንም ትዘጋዋለች። ባንቴሮም ከሐኪም ቤት ከተመለሰ በኋላ ዴቭንም እያመሰገነው እና ደግሞ ለምንድን ነው ለኔ እንደዚህ ጥሩ የምትሆነው ብሎ ለዴቭም ጥያቄ ይጠይቀዋል። ዴቭም አሁን ላይ አንተ ምንም ማለት የለብህም፣ ደና መሆን ነው ያለብህ። ነገር ግን ምንም ራስህን አታስጨንቅ እያለ ደና እንዲሆን ብቻ ይመኝለታል። ባንቴሮ ግን ውስጡ የወቀሰው ይመስል እኔ ግን አሁን እንደፈለክ ልታደርገኝ ትችላለ። እና ደግሞ አሁን ላይ እዚህ መሆን አልነበረብኝም ይለዋል። ዴቭም አሁን ምንም መናገር የለብህም እራስህንም አታድክም ደግሞም እንዳትረሳው በሚስቴ ምክንያት ነው እዚህ ቦታ የተገኘኸው ይለዋል። ቫንቴሮም በቃሺ ያንተ ውለታ ከባድ ሆኖብኝ ነው እያለ ነገሩንም ያስረደዋል ዴቭ ምንም እንዳትጨነቅ አንተ ብቻ ደን አሁን ሌላው ነገር እንደርስበታለን እያለ ዴቭን ያረጋጋዋል። ሉሊትም ስልክ ከጨረሰች በኋላ ዴቭን በሩ ከፍቶ ወደ እሷ ክፍል ይገባል። ሉሊት ዴቭን ባየችውም ሰዓት በፈገግታ ስለነበረ ዴቭም ማሚ ደህና ናት ወይ ናፍቃሽ ነበር አደለ ይላታል። እሷም አዎ በጣም ናፍቃኝ ነበረ፣ ደግሞም የሚገርምህ ነገር አገኛታለሁም ወይንም እንገናኛለንም ብዬ አስቤም አላውቅም ነበረ ብላ ለዴቭ ትነግረዋለች። ዴቭም አይዞሽ አሁን ደህና ነሽ ድነሻል፣ ብሎ ይላታል። ታውቃለህ ቤተሰቦቼ በጣም ናፍቀውኛል፣ አይናቸውን ማየት በጣም ናፍቆኛል፣ በዚህ ሰውዬ ምክንያት እያለች ዴቭንም ሁሉንም ነገር ትነግረዋለች። ዴቭ አይዞሽ ሁሉም ነገር በቅርቡ ያበቃና አንቺን በነጻነት ትራመጃለች ብሎ ሁሉንም ነገር በቀስታ እንደሚገኝ ያነግራታል። እና ደግሞ ሎሊትም የተፈጠረውንም እውነት ለምን እነሱ ጋር እንደሄደችና እንዴት አድርጋ ከሞገስ ጋር እንደተገናኘች ሁሉም እውነት ትነግረዋለች። ዴቭም ምንድን ነው ብሎ እየጠየቃትም ሮዛም እሷም እጇ እንዳለበት ለዴቭ እውነቱን ትነግረዋለች። ዴቭም አፉን በእጁ ይዞ በጣም በመደንገጥ ምንድን ነው የምትኝ ብሎ ይበሳጫል። ሁሉንም ነገር በምልክት ትነግረውና ሁሉንም ታስረዳዋለች። ዴቭም በጣም ይበሳጭና ወደ ሮዛ ይገሰግሳል። ሮዛም ፊት ለፊት ያገኛትና ምንድን ነው ያሰራሽው ብሎ አንቆ ይዛታል። ሮዛም ትንፋሽ እንዳታወጣ አድርጎ ሊገላት ይደርሳል። ሉሊትም ይሄ ነገር ከነገረችው በኋላ በጣም ደንግጣና ምን ያደርጋታል ብላ በብስጭት ሲወጣ ትከተለዋለች እንደፈራችሁም አልቀረምና ሎሊት ጋር ሎሊትም ስትከተለው ሮዛን አንቆ ይዘዋት ነበረ ወንድሜ እባክህን እባክህን ተዋት እሷ ምንም አላደረገችም ምንም አላደረገችም እንደውም ረድታኛለች ነው ብላ ለዴቭም ታስረዳዋለች ሎሊት ዞር በይ ብዬ ሻለው ከፊቴ ዞር በይ አሁን አንቺ ምንም የምታውቂው ነገር የለም ዞር በይልኝ ይላታል ሉሊትም እባክ ወንድሜ እባክ ለኔ ብላ ነው ሁሉም ነገር ያደረገችው እያለች ታስረዳዋለች። አሁን ላይ ግን ዴቭ ምንም መረዳት አልፈልግም፣ ሂጂ ልግደላት፣ በቃ ይበቃኛል ከዚች ሴት ጋር እያለ ሁሉንም ነገር ማብቃት እንደሚፈልግ ይነግራታል። ግን ደግሞ ዴቭ በምንም ስሜታ ውስጥ ሆኖ ሮዛንም ከምንም በላይ ሊያንቆና ሊደፋት ፈልጎ ነበረ። ግን ደግሞ ሉሊት እግሩ ስር ተደፍታ ትለምነውና ሮዛንም ጥሏት መሬት ላይ ይዘርራታል። ሮዛም መሬቱ ላይ ስትወድቅ ሉሊት ነበረ የያዘቻት። ሉሊትም አይዞሽ፣ ደህናነሽ አሁን እያለች በምትላ ሰዓት ሮዛ የክፋቷ ጥግ መልሳ ሉሊትንም ለማጥቃት ትሞክራለች። ሮዛም የክፋቷ ጥግ ሊትንም ሉሊትንም በምስጋና ሳይሆን መሬት ላይ ተዘርራታለች። መልሳም ዴቭን በመበሳጨት ወደ ክፍል ዴቭን በብስጭት ወደ ክፍሉ ሮጦ ይገባል። ነገር ግን ይህንን ካደረግ፣ እኔ እንሰራልሃለሁ በማለት አሁንም እርምጃዋን ትጀምራለች። ሮዛም ወደ ክፍሉ ተከትላው ትገባና፣ ነገር ግን ዴቭን በጣም ተበሳጭቶ ስሜታዊ ሆኖ ነበረ። እሷም ከኋላ ሆና እንሰራልሃለው የሚል የፊት አስተያየት ካየችውም በኋላ ከዛም ምንድን ነው አንተ በዚህ እጆች እንዳልዳበስከኝና ስራ ወይም መብላት ስፈልግ እንዳላጎረስከኝ መልሰክ ታንቀኛለች ወይ ብላ ትጠይቀዋለች በጥያቄ መልኩ። ዴቭን በምላሹ በጣም ዋሽተሽኛል፣ ውሸት አምነሽ እያለ ንግሩንም ሊያስረዳት ይሞክራል። እሷም ሮዛም ለማስተባበል ፈልጋ የውልክ እኔ ወድጄ አይደለም እኔም ወጥመዳቸው ውስጥ ገብቼ ነው ብላ ሮዛም ውሸቷንም ትቀጥላለች እና ውሸትሽን አሁንም ከዚህ በላይ ልታብራሪልኝ ትፈልጊያለሽ እንዴ እያለ ሁሉንም ነገር ይጠይቃታል። የወልክ ዴቭ እኔ ምንም ነገር አውቅ ያደረግኩት ነገር የለም በዛ ላይ ታውቃለች የቤተሰቦቿ ጉዳይ እያለች በቤተሰቦቿ ታመካኛለች። አሁን ላይ ሮዛ ደክማና ከምንም በላይ ተጎጂ እንደሆነች ታስመስላለች። ዴቭ ግን አሁን ላይ በጣም በሉሊት ጉዳይ በጣም ድርድር እንደማያውቅ ይነግራል። ይውልሽ አሁን ላይ እኔ በሰው ምዬ አላውቅምና ይሄ ሰው ይሙትና እኔ በአንቺ ማሚ ትሙት ነው እያለ በአንድ ሰው ስም እየማልላት እገልሻለሁ ይላታል። ይህንን በሰማች ጊዜ በጣም ሮዛ ትደነግጥና ምን ትለዋለችል ዴቭም እመኝኝ፣ እኔ ምያላውቅምና አሁን ግን ከምሬ ነው አደርገዋለሁ። እኔ በሉሊት ጉዳይ ከመጣሽብኝ እገልሻለሁ ብሎ ያስፈራራታል። ይወልክ አትራቀኝ፣ ከዚህ በላይ እንደዚህ አታድርግ ብላ ወጥመዷም ውስጥ እንዲገባ ታደርጋለች። ነገር ግን ዴቭም አንቺ ላደረግሽው ነገር ይሄ አይደለም ሚገባሽ፣ ክፋትሽን እኔ ደግሞ እገልሻለሁ ይላታል። አሁንም ነገሩንም ለማስተባበል እየሞከለች ነገር ግን ሉሊትንም ሀሳቧንም ሉሊትን አግዛለሁ ብለህ እኔንን ይሄ ሁሉ ነገር ታደርገኛለሁ ወይ ትላለች። አሁን ላይ ሮዛ ዴቭንም ለማሳመን ብትሞክርም ዴቭ ግን እንደማይሰማት ይነግራታል። ሮዛም ወደ እናቷ ትደውልና ሁሉንም ነገር ትነግራታለች። እናም ዴቭንም ሊገላት እንደነበረና ሉሊትም ባንቴሮ እንዳዳናት ትነግራታለች። አሁን ላይ በጣም ተጨንቃና ችግር ውስጥ እንደገባች ሁሉንም ለእናቷ እየነገረቻት ነበር። ሉሊት ለባንቴሮ ምግብ እያበላችውና ውሃም እያጠጣችው ትገኛለች። ሉሊትም አይዞህ ትድናለህ ወንድሜ፣ ሁሉም ነገር ይሻላል። ሺ ይህ ሁሉ ነገር በእኔ ምክንያት ነው የደረሰብህ ትለዋለች። እሱም ግን ምንም ባንቺ ምክንያት አይደለም የእሷ ክፋት ነው ይላታል። እሷም ዴቭም በተናገራት ነገር ተበሳጭታ ሉሊትንም ላይ ትጮህባታለች። ሉሊትንም ምግብ ለባንቴሮ ስትሰራለት አንቺ ደግሞ ምንድነሽ? ምን ቤትሽ ነች? ለምንድነው የምትጨነቂለት? እያለች ምግቡም እሷ እንደምትሰራላት ትነግራታለች። ሉሊትንም ተጎድቷል፣ አታይም ወይ? እንክብካቤ ኮ ያስፈልገዋል እያለች ሉሊትም ለሮዛ ለማስረዳት ትሞክላለች። ግን ደግሞ ሉሊት ምንም ነገር ብትልም አንቺ አያገባሽም እና ደግሞ አንቺ ምንም ቤት አይደለሽም እኔ ያክስቱ ልጅ ነኝ እኔ እንከባከባለሁ ትላታለች። ሉሊትም አይመስለኝም ስትላት፣ ማለት አልገባኝም አይመስለኝም ስትል የወልሽ ሮዛ፣ እኔ ከአንቺ ጋር ምንም ችግር የለብኝም ግን ደግሞ አሁን ላይ ደና መሆን አለበት እንዲ ግን ደግሞ እኛ መርዳት አለብን ብላ ሉሊትም ታስረዳታለች። ሉሊት ግን ይሄ በምትላት ሰዓት ይባስ ክፋቷን ብሶባት እሱንም እንዲሞት ለማድረግ እቅድ ታወጣለች ሮዛ።